አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ሀገር የልጆች እንዴት ናችሁ? ሰላም ነው? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ። በዚህ ቲባል ጾም እንዴት ነው? እንግዲህ እየጨረስ ነው መሰለኝ መሰለኝ ብቻም ሳይሆን ጨረስ ነው ማለት ነው። ሱብሓንአላህ እንዴት እንደሚሄድ አላውቅም። ጊዜው ሰዓቱ እንዴት እንደሚራመድ አላውቅም። የመዳም ስራና ዩቱብ የስራውን ይስጠውና ቀናቶችን ሰዓቶችን ደቂቃዎችን ፊው ሁንም ያደረጉ እኳንዱን ሳናቀው ማለት ነው። የሚገርም እኮ ነው። ለማናቸውም እንኳንም እዚህ ያደረሰን እንኳንም የጨረስ ነው። ይች ቀን ብዙ ናፍቀው የነበሩ ሰዎች ስላልደረሱባት፣ እኛ ደግሞ አልሐምዱልላ ረብልዓለሚን ቶሎም ቢያልቅብን ኑረን መጾማችን ፈቅዶ እንዲያኖረን ወዶ ፈቅዶ እዚህ ስላደረሰን አልሐምዱሊላ። ኢድ ደግሞ በሰላም እንድንደርስ እዛ ድረስ ድዋ እንዳራረግ ማለት ነው። ከዛ በፊት ግን እስቲ እስቲ ሳራን አበረታቷት ላይክ እና ሰብስክራይብ ሸር እያደረጋቸው አበረታቱኝ አይከፈልበትም ማለት ነው። በነገራችን ላይ ዛሬ ይዤ የመጣሁት አዲስ ነገር ማለት ነው። እኔ እንዳንድ ጊዜ ማለት ነው ኢትዮጵያ ውስጥ አብረው ሲበሉ፣ ሲጠጡ፣ ሲጎራረሱ በነገራችን ላይ ብዙ አጋጣሚ ማጉረስም ሆነ ማጉረስ ኖርማል ነው ሲምፕል ችግር የለውም። ግን እንደዚህ ምናምን ከሰው ጋር መመገብ ወይም ከሰው ጋር መኖር ምናምን አይነት ነገር እጅግ በጣም ነው የምናፍቀኝ ማለት ነው። የምር በጣም ነው የምፈልገው የምናፍቀው በጣም በጣም ከሚገባው በላይ እንደኔ በጣም በቃ አላ አይደለ የሆነ እንደው እስከ መቼ የሚለው ነገር መቶባቸው ያቀር ቅንጅላታችሁ ውስጥ እኔ ሁሉ ጊዜ በቃ እንደዚህ አብረው ሲደሰቱ ሲለብሱ፣ ሲበሉ፣ ሲጠጡ ምናምን ነገር በጣም ነው የምር፣ የሚከፋኝም በጣም ነው የማዝነውም። ቆይ እኔ ስምርበት ጊዜ አለና፣ በነገራችን ላይ እኔ ደስ ስላሉኝ ነው። ዛሬ ደግሞ እንደተለመደው በየጓደኞቻቸው እስከዛሬ ማለት ነው በየጓደኞቻቸው ዘንድ እየሄዱ ኢትዮበሮች ያፈጥራሉ። ኖርማሊ ያኔ የሁሉ አንድ አንድ ቀን ነው ቤታቸው የሚደግሱት ብዬ ነው ማስበው በወር አንድ ጊዜ ማለት ነው። ነገ ሌላ ስርፋ፣ ዛሬ ሌላ ስርፋ፣ ተነጎዲያም እንደዛው፣ ተዛው ደምንም እንደዛው በቃ እየቀጠለ ነው የሚሄደው ማለት ነው። በጣም ነው ደስ የሚሉት የምረኔ፣ በጣም ነው ደስ የሚሉኝ። እኔ ከየት ከየት እንደሚጠራቀሙ ከየት ከየት እንደሚገናኙ አላቅም። ዛሬ ደግሞ ወደ ወሎዩ አካባቢ ነው የመጣሁት ማለት ነው። ማለት ያው የሚገናኙት አዲስ አበባ ነው፣ ግን ደግሞ እንዴት እንዴት እንዴት እንደሚቀጣጠሩ እንዴት እንዴት እንደሚገናኙ እኔ የምር ግራ እየተጋባኝ ነው ማለት ነው። በጣም እንዴት ኦቨሮች ብልህ የለም። ኢትዮ በነገራችን ላይ አብዛኛውን የሚያስተምረን ነገር እንደሆነ ታውቃላችሁ። ቀንነትን፣ አብሮ መኖርን፣ አብሮነትን ነው የሚያስተምረን። እመኑኝ የምር ይሄን ነገር ደግሞ ያልተማራችሁ ሰዎች ያላችሁ ብዬ አላስብም በዚህ ሰዓት ማለት ነው። እና ኢትዮበሮችም ኢትዮጵያ ውስጥ ያሉ ኢትዮበሮች በቃ እንደዚህ አይነት ናቸው። ከዚህ በፊትም አይተናል። አምና እንደዚሁ እያፈጠሩ አብረው የትኛውን ቦታ ላይ እንዲያውም ከመሳኪኖች ጋራ እያገኘ ናቸው እያየናቸው ነው ማለት ነው። ባለፈው እንዲያውም ዛሬ ነው መሰል እንዳውም ኧረ ለመሳኪኖች ይዛህዳ ሶፊያ ያው ብዙ በጣም ያልጠበቀችው ነገር እንደገጠማ ታይታችኋል። ሶ እንደዚህ አይነትም ላይም ቢሆን ጥሩ ነው ባይነኝ በዙሁ አጋጣሚ ለመናገር ማለት ነው አድርሱልህ በነገራችን ላይ እና እንዴት እንደሚያምሩ እኮ እንዴት በቃ ደስ እንደሚሉ ማለት ነው። በነገራችን ላይ በዙሁ አጋጣሚ እንግዲህ ቢታኒያ ያው ጥሩ ሁኔታ ላይ ናት ብዬ ተስፋ አደርጋለሁኝ። ህይወት ይቀጥላል እንግዲህ በየትኛውም ታይ ቢሆን እኛ እንደፈለግነው ባይሆን፣ አላ ስፋ ታላ እንደፈለገው ይቀጥላል ህይወት ማለት ነው። ተረጋግታለች ብዬ ተስፋ አረጋለሁ። ያው ቆየ እና ዛሬ ደግሞ በፈኪ ቤት ነው የሚገኙት እንደዚህ በአማረ ውብ በሆነ ሁኔታ ሰብስባቸዋለች። በጣም ነው እኮ የሚያምሩት የምር እጅግ በጣም ማለት ነው። በዚሁ አጋጣሚ እንኳን አደረሳችሁም ማለት እንፈልጋለሁ ማለት ነው። ከዛ በመቀጠል እስካሁን ብዙ ቦታ አይተናቸዋል። ለምሳሌ ያክል ሶፊያ ቤት አይተናቸዋል፣ እንዲሁም ደግሞ ማን ቤት ነው? እንዲሁም ደግሞ አህሙ ጓደኛ የነበረችው ቤት አይተናቸዋል። ኧረ ብዙ ቦታ አይተናቸዋል። ለእኔ የብዙውን ጊዜ ስለማንከታተላቸው ነው እንጂ ብዙ ቦታ ሄደዋል፣ እነሱም ይመጣሉ። በጣም ደስ የሚል አፍጣር ነው የሚያደርጉት ማለት ነው። በተለይ ይሄ እንደዚህ ተሰባስበው የሚያፈጥሩበት ሁኔታ አጋጣሚ እስካገኙ ድረስ ያኔ ልክ ጎዳና የሚተዳደሩት ጋር ቢሆን ብዬ እመክራለሁ ማለት ነው። በእርግጥ እየሄዱ ነው፣ ግን አብዛኛው አሁን ዛሬ ሱፊያን እንዳጋጠማት ሁሉ የሚያጋጥም ነገር ሊከሰት ይችላል። ምናልባት እነሱ አቅማቸው የቻለውን ያክል ነው ይዘው የሚሄዱት። አቅማቸው በቻለው መልኩ ነው ማደል የሚፈልጉት። ሰው የአቅሙን ነው አይደል የሚያደርገው። ሰው እዛ ላይ ደግሞ ትልቅ ኮንታክት እየተፈጠረ ነበረ ልክ ዛሬ እንዳየነው ማለት ነው። ዛሬ ማድሬ ትናንትና ማለት ነው እና ያ ነገር ስለሚፈጠር እኔ ውጭ ሄደው ቢያፈጥሩ እጅግ በጣም ነው ደስ የሚለው ይመስለኛል። እነሱም ይሄ አጋጣሚ እያስቸገራቸው ይመስለኛል እና በዚህ በአማራ ውብ በሆነ ሁኔታ ሲያፈጥሩ ሲጫወቱ፣ ሲጎራረሱ፣ ሲበሉ፣ ሲጠጡ እናያቸዋለን ማለት ነው። የምር በጣም ነው ደስ የሚለው። ያው እዚህ ቦታ አሁን ለምሳሌ እነሱ የሚያውቋቸው እኛም የምናውቃቸው የሚገርማቸው ነገር የለሉ አሉ፣ ያልመጡ አሉ። የመጡት ደግሞ እንደ ዝባ ማረ ሁኔታ እጅግ በጣም ደስ በሚል ሁኔታ ኢፍጣር ላይ ተገኝተዋል። በነገራችን ላይ የቪታና ልጅ እዚህ ጋር እንደሚተዋት ፊት ለፊት ከረዱ ኋላ ቁማለች ማድሬ ቁጭ አለች ማለት ነው። ፈጣሪ ያሳድግልሽ እላለሁ በዙ አጋጣሚ ማለት ነው። ከዛ ከዛ በመቀጠል ያው እንግዲህ እኛንም ፈጣሪ ምር እንደው ከቤተሰብ ጋር ምን ጾም ከቤተሰብ ጋር ምንደሰት ያደርገን እላለሁ በዙ አጋጣሚ ማለት ነው። እኛ መሽሚያውን ያው እናወራለን አምናም ቻም ና አውርተን ነበር። ዘንድሮ እዚጋ ነን። አምናም እዚ ሆነን የከርሞን ደግሞ ሀያሉ አንዳላ ሰላም ካደረገን ከቤተሰቦቻችን ጋር እንድንጾም ምኞቴ ብቻ ሳይሆን ዱአየ ነው። ጋይዝ እንዴት አባታቸው እኮ እንደሚያምሩ ማለት ነው። እና እንዴት አባታቸው ማለት ነው። እና እኔ አንዳንድ ጊዜ ማለት በቃ እንደዚህ አብሮ ሲበሉ ሲጠጡ ምናምን ነገር በቃ የሆነ አብሮ ሲሄዱ ሲለብሱ ምናምን በቅናት እኮ ተበጣጥሼ ማለቄ ነው እኔ በቃ በቃ ቅናት ብጥስጥስ ያደርገኝ ነው የሚደርሰው። ማለት ማለት ያኔ በጣም ነው ደስ የሚሉት። እኔ ስዛ ብሬ በሆን ኖሮ የምትሉት ነገር አላችሁ። ቢያንስ ታውት እነዝጋ ግን ከቤተሰብ ጋር ሆናችሁ ቢሆን ለብቻችሁም ማፍጠሩ ችግር የለውም። አገር ቤት ብንሆን ብላችሁ አትመኙም? እኔ ይመኛለሁ። ኢንሻአላህ አላህ ያደርግልን ማለት ነው። ዱአ ካደረግን የሆነ ጊዜ ሊሆን ሊከሰት የሚችል ነገር ነውና ኢንሻአላህ ባላ ፈቃድ ዱአ ከተደራረግን ደግሞ ይደርሳል። የቀን ቀን ማለት ነው እኔ በነጋ ነው አስነምቀ ነው በቅናት ሰራል ከቀርብላችሁ ነው እንዴ ለማናቸው ፒስ ሰብስክራይብ አድርጉኝ።